ሀብታም መሆን ዕድል አይደለም፤ ልማድና እቅድ ነው። ገንዘብ በዛ በሌላ ጊዜ የምትጨነቅ ከሆነ መቼም ቢሆን የገንዘብ ነፃነት ማግኘት አንችልም። ሀብት ማለት ከፈለግነው በላይ መኖር ሳይሆን፣ ከምንፈራው የገንዘብ ችግር ነፃ መሆን ማለት ነው። የቪዲዮ ዓላማ፣ ዛሬ ሀብታም ለመሆን የሚያስችሎትን አምስት ወሳኝ የፋይናንስ መርሆችን እንመለከታለን። እነዚህን ከተገበሩ የገንዘብ ሕይወትን ከስር መሰረቱ መለወጥ ይችላሉ። ውድ የጣፋጭ በወቅት ተከታታዮች ቪዲዮን ሰብስክራይብ ላይ ኮክኒክ በማድረግ ሸር በማድረግ ጀምሩት። አንደኛ ግቦችን በግልጽ መወሰን፣ ሴቲንግ ክሊር ፋይናንሽል ጎል። የት መድረስ እንዳለበው ካላወቁ የትኛውን መንገድ ሊወስደው አይችልም። ሀብታም መሆን ማለት ስንት ገንዘብ፣ ለምን ዓላማና በስንት ጊዜ ውስጥ ማግኘት እንደሚፈልጉ በግልጽ መጻፍ ማለት ነው። ተግባራዊ እርምጃ፣ ስማርት ጎል የሚለው መርህ ይጠቀሙ። ስፔሲፊክ፣ መዠረብል፣ አቸቤብል፣ ሪሌቫንት፣ ኤንታይም ባውንድድ። ግብዎን በሁለት ይክፈሉ። አጭር ጊዜ ወይም ሾርት ተርም፣ ለምሳሌ የስድስት ወር የአደጋ ጊዜ ፈንድ መቆጠብ እና የረጅም ጊዜ ሎንግ ተርም፣ ለምሳሌ በ10 ዓመት ውስጥ እስቴት ባለቤት። ክፍል ሁለት ቁጠባን መጀመሪያ ማድረግ ፔይ ዮር ሰልፍ ፈርስት። ዋናው ነጥብ፣ አብዛኛው ሰው ከወጣ በኋላ የሚተርፈውን ይቆጥባል። ሀብታም የሚሆን ሰው ግን ከገቢያቸው መጀመሪያ ለራሳቸው ለምሳሌ ለቁጠባና ለኢንቨስትመንት ይሰጣሉ። ተግባራዊ እርምጃ፣ አውቶሞቲቭ ቁጠባ፣ አውቶሞቲቭ ሰቪንግ። ደሞዝ እንደገባ ወዲያውኑ የተወሰነ መቶኛ ለምሳሌ አስር ፐርሰ ወይም ከዚያ በላይ ወደ ማይነካ አካውንት እንዲገባ ያደርጋሉ። በጀት ይፍጠሩ፣ ገንዘብ ወዴት እንደሚሄድበት በትክክል፣ አላስፈላጊዎችን ወጪዎችን ይቀንሱ። ክፍል ሶስት ገቢን መጨመርና ኢንቨስት ማድረግ፣ ኢንክሪዝ ኢንካም ኢንቨስት። በቁጠባ ብቻ ሀብታም መሆን ከባድ ነው። ገቢን የሚጨምሩ መንገዶችን ማሰብና ገንዘብን ወደ መስራት መለወጥ ያስፈልጋል ተግባር እርምጃ አዲስ ክህሎትን ይማሩ ለስራ ገበያ ተፈላጊ የሚያደርገውን ኮርስ ይውሰዱ ወይም ችሎታውን ያሻሽሉ የጎን ገቢ ምንጭ ይፍጠሩ ወይም ሳይድ ሃስትል ይባላል ከዋናው ስራው በተጨማሪ ገንዘብ የሚያስገኙ ነገሮችን ይጀምሩ በቶሎ ኢንቨስት አድርጉ የገንዘብ መጠኖ ትንሽ ቢሆንም እንኳ ኢንቨስትመንት ይጀምሩ። የጊዜ ኃይል ወይም ኮምፓውንዲንግ ትልቁ የሀብት ማፍሪያ መሳሪያ ነው። ክፍል አራት ዕዳ ማስተዳደር ማስተሪንግ ደቤት ማኔጅመንት። ዕዳ የሀብት ግንባታ ትልቁ ጠላት ነው። በተለይ ከፍተኛ የወለድ ተመን ያላቸው ዕዳዎች ለምሳሌ የብድር ካርድ ዕዳ የገንዘብ ነፃነትን ያቀዘቅዛሉ። መጥፎ ወዳዎችን ያስወግዱ። ከፍተኛ ወለድ ያላቸው ዕዳዎችን በፍጥነት ለመክፈል እቅድ ያወጡ ጥሩ ዕዳን ይጠቀሙ አንዳንድ ጊዜ ዕዳ ለምሳሌ ቤት ለመግዛት የሚውል በረዥም ጊዜ ሀብት ሊጨምር ይችላል የእዳን ጥቅምና ጉዳት ይወቁ አምስተኛ የማያቋርጥ ትምህርት ኮንቲንዩየስ ፋይናንሻል ኤጁኬሽን የሀብታም ሰዎች አእምሮ ሁል ጊዜ ይማራል ቴክኖሎጂና ገበያ ስለሚለዋወጡ እውቀትዎን ካላደሱ ከኋላ ይቀራሉ ተግባር እርምጃ የፋይናንስ መጽሐፍትን ያንብ፣ የፋይናንስ ፖድካስቶችን ያዳምጡ፣ ከእርሰው የሚበልጡ ወይም ሀብታም ከሆኑ ሰዎች ይማር። የነንሱን ልምድና ስተት እንደ ይጠቀሙ። ማጠቃለያን ሀብታም መሆን በድር ሳይሆን በየቀኑ በምትወስዱት ውሳኔ ነው። ዛሬ መጀመር ለነገ ነፃነት ወሳኝ ነው። ቆልቶሽ ከእነዚህ አምስት እርምጃዎች መካከል የትኛውን ነው ዛሬውን ወደ ተግባር የምትለው በኮሜንት ላይ አስጀምር ያለው ብላችሁ ጻፉ። ይህን ቪዲዮ ለሚያስቡ